እህቱ እንደተናገረችው ማታ ትንሽ አሞት ነበር ትላለች። ትናንትና ሆሳዕና ባርያም ባህር ዳር ላይ አክብሮ ዛሬ አዲስ አበባ ቤት ውስጥ ሞቶ ተገኘ። ጓደኞቹና ቤተሰቦቹ በድንጋቴ ውስጥ ይገኛሉ። ዮናታን ሰለሞን ይባላል። የኢቢኤስ የካሜራ ባለሙያ ሲሆን ገና 31 ዓመቱ ነው። በኢቢኤስ በካሜራ ባለሙያነት ለስድስት ዓመታትም አገልግሏል። ትናንትና በባህር ዳር ከተማ ሆሳዕና ባርያም በማለት በዓሉን ሲያከብር ውሎ ነበር። ለወላጆቹም እንኳን ለሆሳዕና በዓል አደረሳችሁ ሆሳዕና በዓል ያም መልእክቱን በፌስቡክ ገጹ ላይ አስፍሯል። ትናንትና ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ አርፎ ነበር። ወደ ኢቢኤስ አምርቶም ካሜራውን አስገብቶ ነው የወጣው። ይሁንና ትናንትና በመኖሪያ ቤቱ ሕይወቱ ማለፉ ተሰምቷል ማለት ነው። የቀብር ስነስርዓቱ በቀጨኔ ደብረሰላም መድኃኔ ያለም ቤተክርስቲያን ከ8 ሰዓት ጀምሮ ይከናወናል። ነፍስ ይማር። ለቤተሰቦቹ እና ለወላጆቹ እንደዚሁም ለሚያውቁት በሙሉ መጽናናትን እንመኛለን። መልካም ቆይታ።